ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ውዳገሬ ልጆች እንዴት ናችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላ ያላችሁት ሻማቲብ ላይ ነው እኔ ህክማ ነኝ ወድ ዛሬ የማሳያችሁ እንዴት አርጋችሁ ዩቲዩብ ላይ ፕሌሊስት ክሬት እንደምታደርጉ ወይም በፕሌሊስት ቪዲዮችሁ እንዴት አርጋችሁ እንደምታስሩ አሳያችኋለሁ ማለት ነው በመጀመሪያ የራሳችሁን ቪዲዮ እንዴት እንደምታስሩ አሳያችኋለሁ። ከዛም ደግሞ የሰዎችን ቪዲዮ እንዴት አድርጋችሁ ፕሌሊስት ማሰር እንደምትችሉ አሳያችኋለሁ። አብራችሁኝ ሁኑ። በመጀመሪያ ያው ዩቲብ ላይ ነው የምንገባው ማለት ነው። ዩቲብ ላይ እንደዚህ ከገባን በኋላ ራሳችን ቻናል ላይ ከገባን በኋላ በሁለት አይነት መንገድ ማሰር ይቻላል። አንደኛው እዚህ ጋ ቪዲዮን በመንካት ቪዲዮውን በመክፈት ዚች ጋር መተን ሴቭ የምትላለች ሴቭ የምትለውን አንድ ጊዜ እንደዚህ ነክተን ፕሌሊስት ክሬት ማድረግ እንችላለን። እነዚህ እኔ የከፈትኳቸው ፕሌሊስቶች ናቸው። ግን አዲስ መክፈት ስለሆነ ማሳያችሁ እዚ ጋ አድ ኒው ፕሌሊስት የሚል ይመጣልናል። እሱን በመንካት ማሰር ፕሌሊስት ክሬት ማድረግ እንችላለን ማለት ነው። ሁለተኛው ደግሞ ከዚህ ወተን እራሱ ቪዲዮውን ሳንከፍተው ማለት ነው። እዚች ጋ ሶስት ነጠብጣቧን በመንካት ፕሌሊስት ክሬት ማድረግ እንችላለን ማለት ነው። እንደዚህ አንድ ጊዜ ነክስት ስነካት እዚህ ጋ ሴቭ ቱ ፕሌሊስት የሚል ይመጣል። እሱን አንድ ጊዜ ክሊክ አደርገዋለሁኝ ማለት ነው። እንደዚህ ከነካሁት በኋላ እንደዚህ ሆኖ ይመጣል። ልክ እንደ ቅድም እንዳያችሁት ማለት ነው። እነዚህ እኔ በፊት የከፈትኳቸው ናቸው። እዚህ ጋር ኒው ፕሌሊስት የሚለውን እነካና አዲስ ፕሌይ ሊስት እከፍታለሁኝ ማለት ነው። እንደዚህ ክሊክ ካድርጌ ሰነካው እዚህ ጋር ታይትል ወይም ደግሞ ርዕስ ጻፊ ይለኛል። ርዕስ ጽፋለሁ ማለት ነው። ለዛ ፕሌይ ሊስት ርዕስ ጽፋለሁኝ ለምሳሌ እኔ ሻማ ብዬ ልጻፈው ማለት ነው ሻማ ብዬ ልጻፍ። ከዛ እዚች ጋር ቪዚቲብል የሚል አለ። ይሄን አንዴ ክሊክ አደርጉታላችሁ። እዚህ ጋር አሁን ፕራይቬት ነው ያለው። ፕራይቬት ከሆነ ያው ቪዲዮ ሌላ ሰው መክፈት ስለማይችል እዚህ ጋር ፐብሊክ የሚለውን ተነኩታላችሁ ማለት ነው። ፐብሊክ የሚለውን ተነኩታላችሁ። እዚህ ጋር ክሬት የምትላለች። ክሬት ካረጋችሁ በኋላ አሁን እንትኑን ፕሌሊስቱን ከፍታችኋል። ሻማ በሚል ስም ማለት ነው። እዚጋ ፕሌሊስት ክሬትድ ይላችኋል። እዚጋ ፕሌሊስቱን ገብቼ አየዋለሁኝ ማለት ነው። አሁን እዚጋ ፕሌሊስት አንድ ጊዜ ክሊክ አደርገዋለሁ። እንደምታዩት እዚጋ ሻማ በሚል ርዕስ አንድ ቪዲዮ ያለው ተከፍቶልኛል ማለት ነው። እንከፍተዋለን እስኪ ንየው። አያችሁት? እንደዚህ ተከፍቶልኛል ማለት ነው። አሁን ሌሎች ቪዲዮዎችን እዚጋ መሰብሰብ ከፈለኩኝ ከዚህ ይወጣለሁ ወጣና ቪዲዮ ላይ እገባለሁ ማለት ነው። አሁንም በሁለት መንገድ ነው ማሰር የሚቻለው። እዚህ ጋር መጨመር የምችለው ራሱ በሁለት መንገድ ነው። አንደኛ ች ነጠብጣቧን ነክቼ፣ ሁለተኛ ደግሞ ቅድም እንዳሳየዋችሁ ቪዲዮን ከፍቼ እንዳሳየዋችሁ አሳያቸዋለሁ። በቃ አሁን ይህን ለምሳሌ ይህን ቪዲዮ አብሬ መጨመር ፈለግኩኝ። እጅጋን ሶስት ነጠብጣቧን አንድ ጊዜ ክሊክ አረጋታለሁ። እንደምታየት እጅጋ ሴቭ ቱ ፕሌሊስት የሚላለ ይችን አንዴ ክሊክ አረጋታለሁ ማለት ነው። እንደዚህ ክሊክ ሳደርገው ይመጣልኛል ስም ዝርዝሮቹ ማለት ነው። የትኛ ውስጥ ላስገባው ይለኛል። እኔ ቅድም የከፈትኩት ሻማ የሚለው ውስጥ ነው ማስገባት የፈለግኩት አንድ ጊዜ ክሊክ አደርገዋለሁኝ ማለት ነው። እንደዚህ ሳደርገው እጅጋ ደን የምትላለች አሁን እንደዚህ ያርገውን ያን ቪዲዮ አስገብቸዋለሁኝ ማለት ነው። እስኪ ገብተን እንየው። ፕሌሊስት የሚለውን እነካለሁ። አያችሁት? አሁን ሻማ የሚለው ውስጥ ሻማ የሚለው ውስጥ አሁን ሁለት ቪዲዮ ገብተዋል ማለት ነው። አሁን ደግሞ ሶስተኛ ቪዲዮን ከፍቼ እንታርጋችሁ እንደምታስገቡ ላሳያችሁ ማለት ነው። አሁንም ከዚህ ሊወጣ ከዚህ ልውጣና ቪዲዮ ላይ ገባለሁ። አሁን ደግሞ ቪዲዮውን ራሱን ከፍቼ ላሳያችሁ ማለት ነው። ይህን ቪዲዮ ለምሳሌ ልክፈተው ኔትወርኩ ትንሽ ዳካማ ነው ማለት ነው። ከዛ እዚች ጋር እመጣለው አሁንም ሴቭ የምትለዋ ቦታ ላይ የገባና አንድ ጊዜ ክሊክ አረጋታለሁ ማለት ነው። እንዳያችሁት ሴፍቱ ሻማ ውስጥ ገብቶ ወደሻል። ግን መቀየር ትፈልግ ያለሽ እያለኝ ነው። መቀየር ከፈለግኩኝ እንደዚህ ክሊክ አድርጌ ቼንጅ የሚለው ነክቼ መቀየር ፈልጋል መቀየር እችላለሁ። ሌላ ሌላው እንትን ውስጥ ማረግ ከፈለግኩኝ ማለት ነው። እኔ ግን የምፈልገው እዚሁ ሻማ ላይ ነው። ስለዚህ ደን የምትለዋን እናካታለሁ ማለት ነው። እተንው እንደምታዩት አሁን እዚህ ጋ አራስላ፣ እንደምታዩት አሁን እዚህ ጋ አሁን ይሄም እዚህ ጋ ገብቶልኛል ማለት ነው። ኦኬ አሁን የራሳችንን ቪዲዮ እንደዚህ ያደረግን የፈለግነውን መጨመር መሰብሰብ እንችላለን በፕሌሊስት ማለት ነው። ሌላው አሁን የሰው ቪዲዮስ መጨመር ከፈለግን የሌላ ሰው ቪዲዮ መጨመር ከፈለግንስ ቻናላቸው ቫይራል ሊወጣ ከሆነ ሰርች ስናደርገው የሚመጣ ከሆነ እዚች ጋር እንትናን በመንካት የመደመር ምልክቷን በመንጣ በመንካት እናመጣለን ማለት ነው። ሰርች ስናደርገው የማይወጣ እስከሆነ ልክ ሊንካቸውን እንቀበልና ሊንካቸው ላይ ገብተን ማሰር እንችላለን ማለት ነው። መጀመሪያ ሰርች ስናደርገው ቫይራል ሊወጣ ወይም ደግሞ ትላልቅ እንትኖች ሰርች ስናደርግ የሚመጣው እናሳያችሁ መጀመሪያ ማለት ነው። እዚህ ጋ የመደመር ምልክቷን እነካለው። እዚህ ጋ ያው ሰርች የሚለዋለ እሱ ጋር ሰርች የምፈልገውን ቻናል እጽፋለሁ ማለት ነው። ለጊዜ እንትን ላለ ማለት እዚህ ጋር ከተጻፉት አንድ እንትን ላምጣላቸኋል። አሁን ለምሳሌ የሕፃናት እንትን ቻናል ነው። እሱን ላምጣ ልክ ስከፍተው እንደዚህ ሆኖ ይመጣልኛል። የምፈልገውን ቪዲዮ ከዚህ መርጬ፣ ለምሳሌ አሁን እኔ ይህን ቪዲዮ ማስገባት ፈለግኩኝ። ምን እዚህ ጋር ምንድን ነው የሚለው? ሴፍቱ ፕሌሊስት ይለኛል። ክሊክ አድርገዋለሁ ማለት ነው። እያችሁት አሁን ይሄ ሴፍቱ ሻማ ለኝ፣ ሻማ ውስጥ ገብቶልሻል አለኝ ማለት ነው። ከፍተን እንየው። እንደምታዩት እዚህ ጋር አሁን ያ ቪዲዮ መቶልኛል ማለት ነው። ሰርች በማድረግ ስሙን የቻናሉን ስም በመጻፍ ሌላው ደግሞ ቻናሉን ስም ስንጽፈው የማይመጣ ከሆነ ደግሞ የሰው የሰው ቪዲዮ ለማሰር ከፈለግን ያ የማይመጣ ከሆነ ደግሞ ሊንኩን እንታገ እንደምናመጣ አላሳያችሁ ማለት ነው። አሁን አንድ ቴሌግራም ላይ እየተላከ ሊንክ አለ። በሱ አሳያችኋለሁኝ። ቴሌግራም ላይ ልግባ ቴሌግራም ላይ እዚህ ጋር አንድ የላኩት ሊንክ አለ፣ ለእናንተ ለማሳየት ብዬ ሴቭ የራሴ እንትን ላይ ነው። ይኸውና እንደምታዩት ሊንኩ እዚህ አለ። አንድ ጊዜ ክሊክ አድርጌ ከፍቼ አየዋለሁ። እንትኑን ነው ይሄ አደለም። ይህን ቪዲዮ ወደ አንተ ስመጣ የሚለውን ማለት ነው። እሱን ቪዲዮ ከፍተዋለሁኝ። ይሄ የኔ ቪዲዮ አይደለም፣ ያኔ የሌላ ቪዲዮ ነው። ሌላ ቪዲዮ ነው ይሄ ማለት ነው። ከዛ እዚህ ጋ ሴቭ የሚላለ ሴቭ የምትለዋን እነካለው ልክ ስነካው፣ እዚ ጋ ሻማ ውስጥ ገብቶልኛል። ወይም ደግሞ ሌላ ውስጥ አሁን ሻማ ላይ ገብቶልኛል። ግን ሌላ ቦታ ከፈለግኩ ደግሞ እችን ቸንጅ የምትለዋን ነክቼ ቀይራለሁኝ ማለት ነው። አሁን ሻማ ውስጥ ገብቶልኛል እንዳያችሁት፣ ሄደን እስኪንየው አሁን እዚህ ጋር ፕሌሊስት ከፍተን እናየው። እንደምታዩት እዚህ ጋር አሁን አምስት ሻማ በሚለው ውስጥ አምስት ቪዲዮዎች ታስረዋል ማለት ነው። አያችሁት። አሁን ቅድም ወደ አንተ ስመጣ ብዬ ከስ የሚለው እንትን ሪም ቱብ የሚለው ይበዛኛው ከዛኛው ዩቲዩብ ላይ እየላኩት ነው ማለት ነው። አያችሁት። እዚህ ጋር ገብቶልኛል ማለት ነው። ምን ቀራውን? የቀረ ነገር የለም። የቀረው ምንድነው አሁን ከሰው ቪዲዮ የሰውን ቻናል እንዴት እንደሚታሰር በሁለት መንገድ አሳየዋችሁ። አንደኛው ቻናሉን ሰርች በማድረግ ሁለተኛው ደግሞ ሊንካቸውን በመቀበል ማለት ነው። አሁን ከዚህ የማልፈልገው ቪዲዮ እንዴት አድርጌ ነው ሪሙቭ የማደርገው የሚለውን ደሞችን ሶስት ነጠብጣቧን ክሊክ አረጋለሁ። እዚህ ጋር ሪሙቭ ፍሮም ሻማ ይላል። ከሻማ ላይ ሪሙቭ ላድርገው ወይ ያለኝ ነው። ከዛ ሪሙቭ አደርገዋለሁኝ ማለት ነው። አያችሁት? የጸናቱ ቪዲዮ ጠፋ ማለት ነው። ከዚህም ደግሞ ከራስ ሲሆን አንድ ላ ሪሙቭ አድርጌ ላሳያችሁ። አሁንም ክሊክ አረጋለሁ ሶስት ተጠብጣቧል። ከዛ ሪሙቭ ፍሮም ሻማ ይላል። እንደዚህ አድርጌ አጠፈዋለሁኝ ማለት ነው። ከዛ አሁን ምንድነው የቀረውን ሼር ማድረግ። ይህንን ሊንክ ወደ ሰዎች ሼር ማድረግ ከፈለግን እዚህ ጋ እችን ሼር የምትለው አነክተን ሼር ማድረግ እንችላለን። ወደ ዋትሳፕ ወደ ፈለግነው ነው እንትን ሼር ማድረግ እንችላለን። እንደሱ አድርጌ አሁን ቴሌግራም ላይ እገባለሁ። ቴሌግራም ላይ ገብቼ እንደዚህ ሼር አደርገዋለሁኝ ማለት ነው። እንደምታዩት አሁን እዚህ ጋር መቶልኛል። ቪዲዮ አያችሁት? ሻማ የሚለው መቶልኛል። ይሄን አንድ ጊዜ ክሊክ አደርገዋለሁ። ክሊክ ሳደርገው እንደዚህ እነዚያ ያሰርኳቸው ቪዲዮዎች መጡ ማለት ነው። ይሄን ይመስላል። ውድ ቤተሰቦቼ ሌላ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ አሳያችኋለሁ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከወደዳችሁት ላይክ፣ ሼር አድርጉት። እወዳችኋለሁ። አመሰግናለሁ። በያላችሁበት አላህ ይጠብቃችሁ።